የአድባራትና የገዳማት አስተዳዳሪዎች፣ የተወደዳችሁን የእግዚአብሔር ቤተሰቦች፣ የሰንበት ትምህርት ቤት ተማሪዎች፣ የሀገር ሽማግሌዎች፣ ታአሁንተ ቤተ ክርስቲያን፣ እግዚአብሔር የሚወዳችሁ እግዚአብሔርን የምንወዱ የእመቤታችን የንግሥተ ቅዱሳን የድንግል ማርያም ወዳጆች አባቶች እናቶች፣ ወንድሞች እና እህቶች እንዲሁም ሕፃናት እንደምን አመሻችሁ። የእግዚአብሔር አምላካችን ስም ለዘላለም የተመሰገነ ይሁን። በብፁህነታቸው መልካም ፈቃድ ለጥቂት ደቂቃ አብረን የእግዚአብሔርን ቃል እንማራለን። የእግዚአብሔር ቃል እንደሚነግረን በሐዋርያው በቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ ሁለት ቁጥር ሃያ ሁለት ላይ አንተ ሙሂ ቦቱ ተሐነጽክሙ እናንተ በእርሱ ታንጻችኋል ይሄ የግእዙ ቀጥታ ትርጓሜ ሲሆን በአማርኛው መጽሐፍ ቅዱስ እናንተም ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ የሚል በመንፈስ አብራችሁ ትሰራላችሁ ወይም መንፈስ እግዚአብሔር እርሱ እናንተንም ያንጻችኋል የሚል እንግዲህ ዛሬ የተገናኘንበት የእግዚአብሔር ቤት ቤተ ክርስቲያን ህንፃ ተገንብታ ህንፃ ቤተ ክርስቲያኗ አምሮና ደምቆ ይልቁንም ደግሞ እኛ ልንገለገልበት እግዚአብሔር በዚህ አድሮ እኛን ሊባርክ ዛሬ በብፁዕ አባታችን በአቡነ ህርያቆስ እጅ ቤተ ክርስቲያን ተባርካለች። እንኳን ደስ አላችሁ! ወደ እግዚአብሔር በእኛ ሕይወት ከእኛ ጋር አብሮ የሚሰራውን ይልቁንም ደግሞ እኛ የምንሰራበትን እውነተኛ ሕይወት የምናገኝበትን ያንን ስፍራ እግዚአብሔር መርጦ ለእኔና ለናንተ የሰጠው ነው። ሐዋርያው ቅዱስ ጳውሎስ በተለይም ስለ ቤተ መቅደስ ባነሳው በዚህ ምዕራፍ የእግዚአብሔር ቤተ መቅደስ ቅዱስ መሆኑ የእግዚአብሔር ማደሪያ መሆኑ ደግሞ ከህንፃው ጋር የእኛ ማንነት የእኛ ሰውነት ደግሞ ለእግዚአብሔር ቤት ምን ያህል አስፈላጊ መሆኑን የሚናገርበት ነው። ሐዋርያው ቅዱስ ጴጥሮስም በአንደኛ ጴጥሮስ መልእክቱ ምዕራፍ ሁለት ቁጥር አራት እስከ አምስት ላይ እናንተ ደግሞ እንደ ሕያው ድንጋዮች ሆናችሁ ይለናል። ሕንፃ በሚሠራበት ጊዜ የኛ ማንነት ሕያው ድንጋይ ሆኖ አብሮ ከቤተ ክርስቲያን ጋር ይሰራል። እንደ ሕያው ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝት መንፈሳዊ መሥዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ አለ። የሲኦል ደጆች የማል የማያናውጧት ቤተ ክርስቲያን የሲኦል ደጆች የማይችሏት ቤተ ክርስቲያን በእርሷ ውስጥ ደግሞ እግዚአብሔር እኔና እናንተን የሚባርከን ለእግዚአብሔር ደግሞ መንፈሳዊ ቤት ለመሆን እኔና እናንተ መሰራት እንዳለብን ያሳየነ የእግዚአብሔር ቤተ መቅደስ ቅዱስ ስለሆነ እግዚአብሔር የሚያድርባቸው መንፈሳዊ ቤቶች እኔና እናንተ በመቅደሱ ስንገባ መቅደሱ የሚባርከን የሚቀድሰን ስለሆነ አበው እንደሚናገሩት ሰብ ይቀድሶ ለመካን፣ መካን ይቀድሶ ለሰብ። በምንገባበት በምናገለግልበት የእግዚአብሔርን ስም በምንጠራባት በዚች መቅደስ እግዚአብሔር እኔና እናንተም ይቀድሰናል። ደግሞ እኛም ለእግዚአብሔር በምናቀርበው መስዋዕት የእግዚአብሔር መንፈሳዊ ቤት ሆነን በመሰራታችን በዚህ ደግሞ ለስፍራው ቅድስና እኛ እየተቀደስን እንኖራለን ማለት ነው። ሐዋርያው ቅዱስ ዮሐንስ በአንደኛ ዮሐንስ ምዕራፍ አራት ቁጥር 16 ላይ ይሄንን ሁሉ የሚያደርገው እግዚአብሔር የተቀደሰውን መቅደሱን የወደደ እግዚአብሔር በተቀደሰው መቅደሱ የሚያድር እግዚአብሔር በእኔና በእናንተም ደግሞ አድሮ መቅደሱ ሊያደርገን የወደደው እግዚአብሔር ከታላቅ ፍቅሩ የተነሳ ነው ይላል። ስለዚህ የእግዚአብሔር ፍቅር በእኔና በእናንተ አድሮ እግዚአብሔር በፍቅሩ ጠርቶን ለእግዚአብሔር እግዚአብሔር በፍቅሩ በእኛ ያድር ዘንድ ወደደ። ስለዚህ ሐዋርያው ቅዱስ ዮሐንስ በወንጌሉም ይህንኑ ነው የሚነግረን። አብ እንዴት ያለ ፍቅሩን እንዳሳየን ተመልከቱ። ስፍራውን የመረጠ እግዚአብሔር ደግሞ ሰውን የመረጠ እግዚአብሔር በሰው ያድር ዘንድ የወደደ እግዚአብሔር ከቤተ መቅደሱ ጋር እኔና እናንተ አብረን እንድንሰራ ያስፈልጋል። በአዲስ ቤተ መቅደስ በእንዲህ አይነት ብራኬ ወቅት እጅግ በጣም ደስ የሚያሰኙ ነገሮች ይከናወናል። የመጀመሪያው እግዚአብሔር በሰጠን አቅምና ብርታት በጸሎት ከአሮጌው የመውጣት ናፍቆት በውስጣችን ይቀጣጠላል። ከአሮጌው የመውጣት ናፍቆት የቀደመው ቤተ መቅደስ አዲስ ሆኖ በውስጣችን የኖረ የእግዚአብሔር ስም የሚከብርበት ሥጋ ወደሙ የሚፈተትበት ልክ ይሄንን ግንባታ ስንጀምር ግን መቼ ነው ከዚህኛው የምንወጣው? እንላለን። መቼ ነው ከዚህኛው ወጥተን ወደ አዲሱ የምንገባው? እንላለን። የመጀመሪያው ጉዳይ ከአሮጌው የመውጣት ናፍቆት ነው። ይሄንን የመቅደስ ስርዓት በሚመለከት ልንገራቸው እንጂ በመንፈሳዊ ሕይወት በሕይወታችን የሚከናወነው ይሄ ነው። የመንፈሳችንና የነፍሳችን ናፍቆት ይሄ ነው። አሮጌ ከሆነው ማንነታችን ማደሪያ ድንኳን ከሆነው ከዚህ ሰውነት ወጥታ ወደ እግዚአብሔር ማደሪያ መድረስ የምትናፍቅ ዋላ ወደ ውሃ ምንጮች እንደምትናፍቅ የእግዚአብሔርን ማደሪያ ሰማያዊውን መቅደስ የምትናፍቅ ንጽይት ነፍስ በውስጣችን አለች። ስለዚህ በቤተ መቅደስ ምርቃት ጊዜ የምናስበው የመጀመሪያ ጉዳይ ከአሮጌው የመውጣት ናፍቆት አሁንም ከአሮጌ አስተሳሰብ ወደ አዲሱን ይሄ ሕንፃ ስናይ ደስ ይላል አይደል? ደስ የሚል በቀለም ያማረ ደግሞ የተዋበ ዛሬ ደግሞ ይበልጥ የከበረ በብፁዕ አባታችን አቡነ ሀሪያቡ ሲባርክ መንፈሳዊነቱን አግኝቶ እኛን ልቀድሰን እኛን ልንቀደስበት መንፈሳዊ ቤት ሆኖ የተሠራ የተባረከ ሆነ። ታዲያ የኔና የእናንተ አይምሮን ያስበው ደግሞ ከአሮጌው አስተሳሰብ ከአሮጌው ነገር መቼ ነው የምንወጣው? ይሄን አፍቆት በውስጣችን መቀመጥ አለበት። ሁለተኛው ጉዳይ በእንዲህ አይነት የቤተ ክርስቲያን ስራ ጊዜ የሚመጡ ተግዳሮቶች ናቸው። ሰጪውም፣ ንፉጉም ሁሉም የሚያማበት ነው። የሰጡም ሰዎች ያልሰጡም ሰዎች፣ እነዚህ ሰዎች ቶሎ አይጨርሱም እንዲ ይላሉ። ሁሉም ሀሳብ የሚሰጥበት ነው። ሁሉም አስተያየቱን የሚሰጥበት ነው። የዚያን ጊዜ እነዚህን ተግዳሮቶች ሁሉ በጣም በመቻል ማለት ይጠይቃል። ይህንን አይነት ተግዳሮት በሦስተኛ ደረጃ ደግሞ በውስጡ የእግዚአብሔርን የጌታችን የመድኃኒታችን ኢየሱስ ክርስቶስን ቅዱስ ስጋውን ክቡር ደሙን ለመቀበል የሚጓጓ መንፈሳዊ ህሊና ነው። በስንቶቻችን አእምሮ ይሄ ተጸንሶ ይሆን? ስንቶቻችን ይህንን አስበን ይሆን? በእግዚአብሔር ፊት የጸለይ ነው ጸሎት ይኖር ይሆን? ይሄ ቤተ መቅደስ አልቆ ስጋ ወደሙ ተቀብይበት ከብሬበት የምንለው ነገር ይኖር ይሆን? መንፈሳዊ ቤት ሆነን የምንሰራው በዚህ ጊዜ ነው። እግዚአብሔር በስጋ ወደሙ አክብሮን ለዘላለም ህይወት የምንከብርበት አድርጎ ሲጠራን፣ የዚያን ጊዜ መንፈሳዊ ቤት ለመሆን ተሰርተናል ማለት ነው። ያ መንፈሳዊ ቤት ማን የሚያድርበት የሆነ እግዚአብሔር የሚያድርበት ዛሬ ቤተ መቅደሱ ተባርኮ እግዚአብሔር የሚያድርበት ጸሎታችን የሚሰማበት እግዚአብሔር ለሰሩት እግዚአብሔር ለሚያስቀድሱት እግዚአብሔር ለሚያምሩት ምስክር የሆነበት። በሰሎሞን ጊዜ ምስክርነቱ በሌላ አይደለም። የክብሩ ደመና ዝቅ ብሎ በቤተ መቅደሱ ላይ ረቦ ነበር። ዛሬ

ከዚያ በኋላ ሰሎሞን ያለው ምንነው ጸሎታቸውን ስማ። ምን ሲሆኑ በተጨነቁ ጊዜ፣ የባይል ሠራዊት በወረሯቸው ጊዜ፣ በተማረኩ ጊዜ፣ ሰማይ ዝናምን በከለከለ ጊዜ፣ ድንቅ በሆነ ጊዜ፣ አስጨናቂ ጉዳዮች በመጡባቸው ጊዜ ወደዚህ ቤት መጥተው ከጸለሩ ጸሎታቸውን ስማ። ምክንያቱም ይህን ቤተ መቅደስ እግዚአብሔር ማደሪያ ሆኖ የተሠራ እኔና እናንተ ደግሞ አብረን የተሰራን ማደሪያዎች ከሆንን ግንኙነቱ የሰመረ ይሆናል ከእግዚአብሔር ጋር ለመነጋገር እኛ ስንጸልይ እግዚአብሔር ይሰማናል በየት በቤተ መቅደሱ በታቦቱ ፊት ህሊናችን ይፋ አድርገን ዝቅ ብለን ስናገለግል ስለዚህ እኔና እናንተ የእግዚአብሔር ቤተ መቅደስ ሆነን አብረን እንድንሰራ አምላክ ቅዱሳን ይርዳን እግዚአብሔር አምላክ ለዚህ ቀን ስላደረሰን ክብርና ምስጋና ለእግዚአብሔር ይሁን የብፁዕ አባታችን አቡነ ያቆስ በረከት በሁላችን ላይ ይነግ። ስብሐት ለእግዚአብሔር ይቆየ።